ሰላም ጤና ይስጥልን ውድ ዩቱብ ቻናላችን ተከታታዮች እንደምን አላችሁ? ለሰአቱ ያዝንላችሁን አጫጭር ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቅድሚያ ዩቱብ ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ እንጠይቃለን። የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባ ከአዲስ አበባ ወደ ቴል አቪቭ የሚደረጉ በረራዎችን እስከ ፈረንጆቹ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን አስታውቋል። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴላቪቭ የሚያደርገውን በረራ አቋረጠ። የኢትዮጵያ አየር መንገድ በአዲስ አበባና ና በቴላቪቭ መካከል በሁለቱ አቅጣጫ የሚደረጉ በረራዎችን እስከ ሰኔ 22 ቀን 2025 ድረስ መቋረጣቸውን ባወጣው መግለጫ አስታውቋል አየር መንገዱ ለተፈጠረው ችግር ይቅርታ ጠይቆ ደንበኞቹ የትኬት መሸጫ ቢሮዎቹን እንዲያናግሩም መክሯል አየር መንገዱ በረራውን መቼ እንደሚጀምር ና አዲስ መረጃዎችን እንደሚያሳውቅም ጠቅሷል በመግለጫው በሌላ መረጃችን መንግስት በቤቶች ኪራይ ዋጋ ላይ የሚያደርገው ማሻሻያ የለም ሲል የከተማና መሰረተ ልማት ሚኒስቴር አስታውቋል ከሰሞኑ በሰ ጆኒዮር መንግስት በቤቶች ኪራይ ዋጋ ላይ ማሻሻያ እንደሚያደርግ ተደርጎ በማህበራዊ ትስስር ገጾች ላይ የተለያዩ ሀሰተኛ መረጃዎች ሲዘዋወሩ ተመልክተናል። ባለፈው አመት በህዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥር እና አስተዳደር አዋጅ ቁጥር 1320 ህዝባር 2016 ዓ ም አንድ ተከራይ ቤቱን ተከራይቶ ውል ከገባበት ጊዜ ጀምሮ ከሁለት ዓመት በፊት ምንም አይነት የዋጋ ጭማሪ ማድረግ እንደማይችል መደንገጉ ይታወሳል። በማህበራዊ ሚዲያዎች እየተዘዋወሩ ያሉ መረጃዎች ይሁን አዋጅ ጠቅሰው መንግስት የኪራይ ዋጋ ጭማሪውን የጊዜ ገደብ አሻሽሎ ዝቅተኛ ያገኘ የኪራይ ዋጋ መነሻ ሊያስቀምጥ እንደሆነ ከፍተኛ ተከታይ ባላቸው የማህበራዊ ሚዲያዎችም ጭምር አሳሳሽ የሆነ መረጃ እየተዘዋወረ ይገኛል። በዚሁም ፋክት ቼክ ጉዳዩን አስመልክቶ በከተማና መሰረተ ልማት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚን ጠይቋል። አዋጁ ራሱ ከወጣ አጭር ጊዜ እንደሆነ የጠቀሱት የህዝብ ግንኙነት ኃላፊው መስሪያ ቤታቸው አዋጁን ለማሻሻል የታሰበ ነገር እንደሌለ ጠቅሰዋል። አዋጁ ከወጣ ገና አንድ አመት እንደሆነ የጠቀሱት ኃላፊው ከተሞች ያፈጻጸም መመሪያቸውን እስኪያመጡለት ድረስ የፈጀው ጊዜ ሲታሰብ ስራ ላይ የዋለበት ጊዜ አጭር እንደሆነ እንደሆነም ተናግረዋል። በዚህ ምክንያት አሁን ላይ አዋጁን የሚሻሻልበት ምክንያት ስለሌለ ሰዎች የሚናፈሰው መረጃ ሀሰተኛ መሆኑን እንዲገነዘቡ ሲልም አሳውቋል። መንግስት የቤት ልማት ፍላጎትና አቅርቦትን ማመጣጠንና የህብረተሰቡን የቤት አቅርቦት ጥያቄ መመለስ እንዲቻል በዘርፉ የሚወጡ ህጎች ላይ የጠራ ግንዛቤ እንዲኖር እየሰራ እንደሚገኝም አስታውቀዋል። በሌላ መረጃችን ፕሬዚዳንት ኢሳይያስ አፈወርቄ ከምዕራባዊ ሱዳን ፖለቲከኞች ጋር ተነጋገሩ። ለኤርትራ መንግስት ቅርበት ያላቸው ሚዲያዎች እንደዘገቡት በአስመራ ከፕሬዚዳንት ኢሳይያስ ጋር ውይይት ያደረጉት የኑባ ተራራዎች የሲቪልና የፖለቲካ ማህበረሰብ ተወካዮች ናቸው ተብሏል። እነዚህ ተወካዮች ከፕሬዚዳንት ኢሳይያስ ጋር በሱዳን ስላለው ውክልና ጦርነት እንዲሁም በዓለም አቀፍ ተዋናዮች በሚመሩትና በሱዳን ውስጥ የሚንቀሳቀሱ ታጣቂዎች ጉዳይ ምክክር ማድረጋቸውን ሚዲያዎቹ ዘግበዋል። ይህ በእንዲህ እንዳለም መሐመድ ከሄር ኡመር የተባሉት የፖለቲካ ተንታኝ ይህ ጉዳይ ፕሬዚዳንት ኢሳይያስ በምዕራባዊ ሱዳን ውስጣዊ ጉዳይ መግባታቸው እንደሚያመለክት ገልጸዋል። ሲናገሩም እነዚህ በአስመራ ጉብኝት ያደረጉት ፖለቲከኞች በሙሉ ባልቡርሃን ከሚመራው የሱዳን ጦር ኃይል አጋር ናቸው ካሉ በኋላም በኋላ ኢሳይያስ አፈወርቄ በደቡባዊ ኮርዱፋን የሚገኙ ኃይሎች በማስተባበር ላይ እንደሚገኙ ማስረድተዋል። በደቡባዊ ኮርዱፋን የጀኔራል መሐመድ ደጋሎ ፈጥኖ ደራሽ ኃይል ጠንካራ ድጋፍ እንዳለው ጠቅሰውም ይህንን የመሸርሸር ጥረት እያደረጉ መሆኑን ማስታውቀዋል። በተያያዘም የፈጥኖ ደራሽ ኃይሉ መሪ መሐመድ ሀምዳን ደጋሎ በቅርቡ በሰጡት መግለጫም የኤርትራው መንግስት በተለያዩ መንገድ ለተቀናቃኛቸው ለጀነራል አልቡርሃን ጦር ኃይል ድጋፍ እያደረገ መሆኑን መግለጻቸውም ይታወሳል።